የመስከረም ድርሳነ ገብርኤል ሰማይን በከዋክብት ያስጌጠ ምድርን በልምላሜ የሸፈነ መሰረቷን በነፋስ አውታር ያጸና ትህውቱን ከፍ ከፍ የሚያደርግ ድሃውን የሚያበለጽግ የቅርታን ያደርግልን ዘንድ ከኛ ዘንድ ምስጋና የሚገባው ከዓለም አስቀድሞ በአንድነቱ በሶስትነቱ ጸንቶ የሚኖር አንድ አምላክ በሚሆን በአቦ ነፈስ ቅዱስ ስም በማመን በመስከረም አስራ ዘጠኝ ቀን የሚነበብ የቅዱስ ገብርኤል ድርሳን ይህ ነው። አማላጅነቱ ከኔም ከ ከነመላ ቤተሰቦቼ ጋር ይደረግልን ለዘላለሙ አሜን። ምራፋን በአብያ ቤት ከሚያገለግሉ ልኡካን መካከል ዘካርያስ የሚባል ካህን ነበረ። ሚስቱን ከአሮን ወገን የምትሆን ኤልሳቤት ትባላለች። ሁለቱም ደጋጎችና ንጹሀን እግዚአብሔርን ትእዛዝ ጠብቀውና በህጉም ጸንተው የሚኖሩ ነበሩ። ነገር ግን ኤልሳቤት መካን ስለሆነች ልጅ አልነበራቸውም፤ በእድሜም አርጅተዋል። ስለዚህም ዘካርያስ ልጅ ስጠኝ እያለ ወደ እግዚአብሔር ሲለምን ኖረ። ከዚህም በኋላ ካህናቱ በየተራቸው በቤተ ክህነቱ አገልግሎት እንደሚሰጡ ሁሉ የእሱ ተራ ደረሰና ለማዕጠንት ወደ ቤተ መቅደስ ገባ። ሕዝቡም እሱ ጸሎተ እጣኑን በሚያሳርግበትና በሚያጥንበት ጊዜ በውጭ ሆነው ይጸልዩ ነበር። በዚያን ሰዓት የእግዚአብሔር መልአክ በእጣኑ መሠዊያ ማሳረጊያ በስተቀኝ በኩል ለዘካርያስ ቦታ በታየው ጊዜ ተንቀጠቀጠ፣ ፍርሃትና ድንጋጤ አደረበት። መልአኩ ግን ጸሎት ተሰምቶልሃልና አይዞ አትፍራ አለው። ሚስት ኤልሳቤጥም ትጸንሳለች ወንድ ልጅም ትወልዳለች። በሱ ደስ የምትሰኝበት ስለሆነ ስሙን ዮሐንስ ትለዋለ። በተወለደም ጊዜ ብዙ ሰዎች ደስ ይሰኛሉ። በእግዚአብሔር ዘንድ ታላቅ ክብር ያለው ነውና፣ የሚያሰክር ወይንም አይጠጣም። ከእናቱ ማኅጸን ጀምሮ መንፈስ ቅዱስ ይመላበታልና፣ ከእስራኤልም ልጆች ብዙዎቹን ወደ እግዚአብሔር ወደ አምላካቸው ይመልሳቸዋል። በመንፈስ ቅዱስ ቀኝነት በኤልያስ ኃይል ይመራል፣ ይጓዛል አለው። አለው ዘካርያስም ይህ ነገር እንዴት ሊሆን ይችላል በምን አውቀዋ አለው እኔ ሸምግያ አለው፣ ሚስቴም የመውለጃዋ ጊዜ አልፏልና ሲል መልአኩን ጠየቀው። መልአኩም እንግዲህ ይህ የምስራች ነግረ ዘንድ ወደ አንተ የተላኩ በእግዚአብሔር ፊት የሚቆመው እኔ ቅዱስ ገብርኤል ነኝ። ነገር ግን ጊዜው ደርሶ የሚፈጸመውን ነገር አላመንከኝምና ይህ እስኪፈጸም ድረስ መናገር ተስኖ ዲዳ ሆነ ቆይ አለው። እሱም ዲዳ ሆኖ ቀረ። የተወደዳችሁ ወንድሞች ሆይ አብርሃም መቶ አመት ከሆነው በኋላ ሚስቱም ፈጽማ አርጅታ ሳለች የይስሐቅን ከነሱ መወለድ የሚናገር የኦሪትን መጽሐፍ እያነበበና እያወቀ ይህ ካህን የመልአኩን ቃል ለምን ተጠራጠረ? ስለዚህ ነገር ጥዑምና ጣፋጭ አንደበት ወይም የአነጋገር ጥፍና ያለው የአህዛብ መምህር ሐዋርያው ጳውሎስ አብርሃም ከአረጀ ካፈጀ በኋላ ሚስቱ ሳራ ሙቀት ልምላሜ ተለይቷት እያለ የተነገረውን ቃል አምኖ ተቀበለ እንጂ አልተጠራጠረም ብሎ መሰከረ። ዳግመኛም እግዚአብሔር ለአብርሃም ልጅን ይስሐቅን ሰዋልኝ ብሎ በነገረው ጊዜ እሱ እግዚአብሔር ከይስሐቅ ስም የሚያስጠራ ልጅ ይወለድልሃል ሲል የሰጠው ተስፋ ይቀርብኛል ብሎ ሳይጠራጠር ወይም ተስፋ ሳይቆርጥ በፍጹም እምነትና በልበ ቆራጥነት ልጁን ለመስዋዕት አቀረበ እንጂ ቅሬታ አልተሰማውም። እንደዚሁም ሁሉ ይኸው ሐዋርያ በሌላው ቦታ እንደተናገረው ልጁን እንዲሰዋለት እግዚአብሔር ለአብርሃም የመጨረሻ ፈተና ባቀረበለት ጊዜ ስለ ልጁ ስለ ይስሐቅ የተነገረውን ተስፋ ሳይጠራጠርና የሞተውን ማስነሳት የሚችል አምላክ መሆኑን በማመን ልጁን ይስሐቅን ወደ መሰዊያው ቦታ በአስቸኳይ ይዞት ሄደ። ሁለተኛ ምዕራፍ። ዳግመኛም ሐዋርያ ያዕቆብ እንግዲህ አባታችን አብርሃም ልጁን ይስሐቅን ወደ መሰዊያው ባቀረበው ጊዜ በስራው የከበረ በእምነቱ የጸና ሆኖ አልተገኘምን ብሎ ተናገረ። እንግዲህ ይህ ካህን የምእመናን መሪ ሲሆን ኑፋቄ ሊያድርበት ከቻለ፣ በካህናቱ በካህናት መመራትን ለሚሹ ምእመናን ልቡና ላይ የቱን ያህል ጥርጣሬ ያሳድርባቸው? አስቀድሞ ልጅ የከለከለው ኋላም ሊሰጠው የወደደ እሱ አንዱ እግዚአብሔር አይደለምን? አሁንስ መንሳት መስጠት አይችልምን? እግዚአብሔር መግደል፣ ማዳን፣ ማዋረድ፣ ማክበር፣ መቅሰፍ፣ ይቅር ማለት በጠቅላለው የፈለገውን ሁሉ ማድረግ የሚችል አምላክ ነው። ወደ ቀደመ ነገራችን እንመለስ እና ከዚህ በኋላ የዘካርያስ ሚስቱ ጸንሳ ወንድ ልጅ ከወለደች በኋላ በስምንተኛው ቀን ዘመዶቿ መጥተው የልጁን ስም ማን ተብሎ ይጠራ ብለው እናቱን ጠየቋት። እሷም ምናልባት መናገር ይችል እንደሆነ አባቱን ጠይቁ አለቻቸው። አባቱን በጠየቁት ጊዜ የሚጽፍበት ብራና ወይም ወረቀት እንዲሰጡት በእጁ ጠቅሶ አሳያቸውና ከሰጡት በኋላ አንደበቱ ተፈታለትና ዮሐንስ ተብሎ ይጠራ ሲል ተናገረ። ዳግመኛም ቀድሞውንም ነገር በማስታወስ የምንነግራችሁ ስሙ በአርቆ አስተዋይነት የእጅግም የሚወደድ የሚጠሩት የሚሰማቸው ሊቀ መላእክት የቅዱስ ገብርኤልን ተወዳጅ ዜና አድምጦ ሐዋርያው ጳውሎስ በመታገሳችን የመጽሐፍትንም ቃል በማመናችን ፍጹም ተስፋን እናገኝ ዘንድ የተጻፈው ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ ብሎ እንደተናገረ፣ ካነጋገሩ ቀልጣፋነትና ጣፋጭነት የተነሳ ሊጠገብ የማይቻል የነፋስ የነፍስና የስጋን ሕይወት የሚገነባ ነውና እንግዲህ በልጁ በቅዱስ መጽሐፍ የዘካርያስን ልጅ ዮሐንስን ወደ ምድረ በዳ ወስዶ መንግስተ ሰማያትን ቀርባለችና ንስሐ ግቡ ያለ ለእስራኤል በግልጥ እንደ እስ ከሚያስተምር ድረስ ሲጎበኛው እንደነበረ ሰምተናል። የነገሩ መነሻ ግን ጌታችን ኢየሱስ ክርስቶስ ከእመቤታችን ድንግል ማርያም ከተወለደ ከሁለት ዓመት በኋላ በጥበብ የተፈላሰፉ ሰዎች በምስራቅ በኩሉ ኮከቡን አይተን ልንሰግድለት መተናል የተወለደው የዓለም መድኃኒት ወዴት አለ እያሉ በፈረስና በብዙ ሰራዊት ታጅበው ኮከብ እየመራቸው ከምስራቅ ወደ ኢየሩሳሌም በመጡ ጊዜ ኮከቡን ይመራ የነበረው የመላእክት አለቃ ቅዱስ ገብርኤል ነበር ይህን ዜና የሰማ ሄሮድስ ግን ተነገጠ። የጥበብ ፈላስፋዎቹ ሰዎች የመጡበትን ምክንያት በቆይታ ጠየቃቸውና አመጣጣቸውን፣ ስለተወለደው ንጉስ መሆኑን ስለነገሩት እኔም ሄጄ ልሰግድለት እፈልጋለሁና ሁኔታውን ስትመለሱ ንገሩኝ አላቸው። ከዚህም በኋላ ሄደው ከዋሻው አካባቢ ሲደርሱ ያ ሲመራቸው የነበረ ኮከብ በመካከላቸው ቆመ። ወደ ዋሻው በገቡ ጊዜ ዮሴፍንና እናቱ ህፃኑን ከእናቱ ጋር አገኟቸው። ለህፃኑ ንጉስ ሰገዱለት። እንደዚሁም ወርቅና ከርቤ እጣን ገበሩለት። ማለት ወርቁን ስለ መንግስቱ፣ እጣኑ ስለ አምላክነቱ፣ ከርቤውን የእኛ የነፍስ ምረት ለማጥፋት ስለኛ በፈቃዱ ለተቀበለው ስለ ሞቱ መራራነት ሳቢያ አድርገው አቀረቡለት። ወደ ቀደመ ነገራችን እንመለስ። ከዚህም በኋላ መልአከ ሚስጥር ቅዱስ ገብርኤል በዚች ሌሊት ተገልጾላቸው ሲመለሱ በሌላ ጎዳና እንዲሄዱ እንጂ ወደ ሄሮድስ እንዳይሄዱ ነገራቸው። ጎዳናቸውንም ለውጠው ወደ ሀገሩ ተመለሱ። ከዚህም በኋላ ሄሮድስ ተቆጣና ከተወለዱ ጀምሮ እስከ ሁለት ዓመት እድሜ ያላቸውን ሕጻናት ፍጁ ብሎ ጭፍሮቹን አዘዛቸውና ጭፍሮቹም እንደ ታዘዙ ልጅህ እንዲገደል ተፈርዶበታልና አምጣ ብለው ዘካርያስን ጠየቁት። እሱም እሺ ጥቂት ታገሱኝ፣ አመጣ አላችኋለሁ አላቸውና ህፃኑን ተሸክሞ ወስዶ ቀድሞ በተገለጸለትና የልጁንም መወለድ በነገረው በመሰዊያ ላይ አስቀመጠው። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጣና ህፃኑን በክንፉ ታቅፎ ጲግ ወደምትባል ወደ ሲናይ በረሃ ወሰደው። ህፃኑም ቅዱስ ገብርኤል በዚያ በበረሃ ካራዊት አፍ እየጠበቀው አደገ። እኛንም ገፍቶ ለመጣልንና በወጥመድ አጥምዶ ለመጥለፍ ከሚያስር እንደዚሁም እንደ አንበሳ እያገሳ እኛን በማደናገጥ ከእኛ መካከል ለመዋጥ ከሚሻ ጠላታችን ሰይጣን ይጠብቀን፣ አሜን። ሶስተኛ ምዕራፍ ልመናው አማላጅነቱ ከኔ ከፍቅር ተማርያም ከነመላ ቤተሰቦቼ ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው። በራዲዮስ የሚባል አንድ ሰው ነበረ። በዚያን ወራት ነግዶ በሚያገኘው ትርፍ ለኑሮ መተዳደሪያ እንዲሆነው አንድ መቶ ወቄት ወርቅ ከአንድ ሀብታም ሰው ለመበደር አሰበ። ከዚያም ከባለጸጋው ዘንድ ሄዶ ባገኘው ጊዜ ወርቅ አበድረኝ ብሎ ጠየቀው። ባለጸጋው ገንዘቤ በከንቱ እንዳይቀር የሚዋስ ሰው አምጣና አበድርሃለሁ አለው። በራዲዮስም ስለ ዋስትናው በቂ ዋስ አለኝ ነገር ግን ከዚህ ለመምጣት አይቻለውምእና ሁለታችንም ዋሴ ካለበት እንሂድ አለው። በያም ባለጸጋ ልጁን ጠርቶ ልጅ ሆይ፣ ሰው መጥቶ ወቄት ወርቅ ብድር ጠይቆኛልና ዋስ ይሰጥ ዘንድ አብረኸው ሂድ አለውና ልጁን በራዲዮስን ሄደው ከቤተ ክርስቲያኑ በር ደረሱ። ከዚያም በራዲዮስ በቤተ ክርስቲያኑ የሚገኘውን የቅዱስ ገብርኤልን ስዕል ለባለጸጋው ልጅ እያሳየ ዋያሴ ይህ ነው ባለው ጊዜ የባለጸጋው ልጅ ይስ በእርግጥ ለዋስትና የሚበቃና የታመነ ሰው ነው አለ። በዚህም ከተስማሙ በኋላ የባለጸጋው ልጅ በራዲዮስ ወደ ባለጸጋው ተመልሰው ሄዱና ለዋስትና የቀረበው ሰው እጅግ የታመነና ቀና ሰው መሆኑን አረጋግጫለሁ እና ሊዋስ ይችላል ሲል ልጁ ለአባቱ በገለጸለት ጊዜ ባለጸጋው መልሶ ስሙ ማን ይባላል ብሎ ቢጠይቀው፣ ስሙ ሊቀመላት ቅዱስ ገብርኤል ይባላል አለው። ባለጸጋውስ እንዲስ ከሆነ ከእሱ ጋር ቃል ኪዳር ሳልገባ አልሰጥም ስላለው በራዲዮስ በነገው ዕለት በፈለከው መንገድ ቃል እገባልሃለሁ ብሎ ወደ ቤቱ ሄደ። በማግስቱ በባለ ጸጋ ወደ ቤተ ክርስቲያን ሄደና በሊቀ መልአክ ቅዱስ ገብርኤል ስዕል ፊት ተቆሞ እንዲህ አለ፦ የእግዚአብሔር መልአክ ሆይ የወርቁን ለዚህ ሰው በምሰጥበት ጊዜ በኔና በዚህ ሰው መካከል ምስክር ትሆን ዘንድ የፍቅርህን የይቅርታህን ዋስትና ብቻ እፈልጋለሁ። እውነተኛ ምስክርነትን ስለማምንበት ከአንተና ከእግዚአብሔር በቀር ሌላ ምስክር አልፈልግምና። ይህንንም ከተናገረ በኋላ ባለጸጋው ለሊቀ መላእክት ቅዱስ ገብርኤል ሰግዶ ወደ ቤቱ ሄደና የሚመለስበትን ጊዜ በአንድ ዓመት ወስኖ ነግዶ ያተርፍበት ዘንድ ለበራዲዮስ መቶ ወቂት ወርቅ ከሰጠው በኋላ ነግዶ ያገኘውን ትርፍ ከባለጸጋው ጋር ራሱ በራዲዮስ እኩል ሊካፈሉ ተስማሙ። በራዲዮስም በሊቀ መላእክት ቅዱስ ገብርኤል አማላጅነት በወርቁ ሲነግድ ብዙ ትርፍ አገኘ። ነገር ግን የባለጸጋው ገንዘብ ወይም ወርቅ ሳይመልስለት የአመቱ መጨረሻ የመክፈያው የጊዜ ገደብ አለፈ። ቀጠሮን አክብሮ እንዳይከፍል ሰይጣን ዓይነ ልቦናውን አሳውሮታል እና ይልቁንም ይኸው በራዲዮስ እንዲ ሲል አሰበ። መናገር ከማይችል ከሊቀ መላእክት ቅዱስ ገብርኤል ስዕል በስተቀር የሰማና ያየ የሰው ምስክር የለም ወይም የፈረምኩበት የጽሑፍ ሰነድ አይገኝም። ስለዚህ ባለጸጋው ገንዘቤን ስጠኝ ብሎ ቢጠይቀኝ እክደዋለሁ እንጂ አለብኝ ብያለ ምንም አለ። ከዚህ በኋላ ባለጸጋው በራዲዮስን ጠርቶ በውለታችን መሰረት ወርቄን ከነትርፉ ስጠኝ፣ እኔ በእጄ መዝኜ እንደሰጠው አንተም ውለታዬን አስበ በፍቅር ክፈለኝ አለው። በራዲዮስ ግን ምን የሰጠኝ ነገር አለ በማለት ካደው። ባለጸጋው ባነጋገሩ የተደነቀ ወርቄን እንደሰጠው አውቀ ትመልስልኝ ዘንድ ፈቃድ ይሁንና እስኪ በልቦና አስብ፣ በአይምሮም ተመራመር። በራዲዮስ ግን በሀሳቡ በመጽናት እንደሰጠኸኝ የሚያውቅልህ እውነተኛ ምስክር ካገኘ ወርቅን ከነትርፉ መልስልሃለሁ አለው። ባለጸጋው የበራዲዮስን የመጨረሻ ቃል በሰማ ጊዜ ሁለቱ ተያይዘው ወደ ቅዱስ ገብርኤል ቤተ ክርስቲያን ሄዱ። ባለጸጋውን በመልአኩ ስዕል ፊት ቆመና ጌታዬ ቅዱስ ገብርኤል ሆይ በእኔ እና በዚህ ሰው መካከል የተደረገውን አንተ ታውቃለ። እኔ ገንዘቤን እንጂ የሱን ገንዘብ አልሻም። ስለሆነም ወርቁን ስለስሰጠው አንተን አምኜ ነውና ፈጥነት ትፈርድልኝ ዘንድ የእግዚአብሔር ፈቃዱ ይሁን ይሁንልኝ እያለ ተማጸነ። ባለጸጋውም ይህን ካለ በኋላ በራዲዮስ ምስክሬ ይህ ነው እስኪ በሱ ፊት ማል ቢለው፣ በሀሰት ማለ። በዚህም ጊዜ በራዲዮስ በምድር ላይ በግንባሩ ወደቀና መንቀሳቀስ የማይቻለው ሆኖ እንደ ድንጋይ ድርቅ ብሎ ቀረ። ይህን ይመለከቱ የነበሩ ሰዎች ሁሉ ትንፋሹ ፈጽሞ ስለተቋረጠ ስለጠፋ ደነገጡ። ሌሎችም ሰዎች ይህ ተአምራት ለማየት ተሰበሱ። በዚህም ጊዜ በዚያ የተሰበሰቡ ሁሉ የመላእክት አለቃ የሚሆን የቅዱስ ገብርኤል አምላክ የማይለወጥ የማይናወጥ አንድ አምላክ የለም ተባሉ። ያም ከሀዲ ሰው በምድርና በሰማይ መካከል በአየር ተሰቅሎ በጭንቅ ላይ ሳለ አቤቱ ጌታዬ ሊቀ መላእክት ቅዱስ ገብርኤል ስለ ሃይማኖቴ ጉድለት ይቅር በለኝ፣ በገና ነው ኃይልህም ተማጽኛለሁ ይቅርታ አድርግልኝ ክቡር በሆነው ስዕል ፊት ከማልኩ በኋላ የበደልኩትን በደል አቃልልኝ እያለ በታላቅ ቃል ይጮ ጀመር። ህዝቡም እንዲህ እያለ ሲጮ በሰሙ ጊዜ ሁሉም በየወገናቸው አለቀሱ። ከዚህም በኋላ ቸርነቱ ጥልቅ ምረቱ ምጡቅ የሚሆንን እግዚአብሔርን በቅዱስ ገብርኤል አማላጅነት ንስሐውን ተቀብሎ ከተሰቀለበት አወረደው። ወዳጆቹም አይምሮ እስኪመለስ የተናገረውን እስኪያስታውስ ድረስ በተለየ ቦታ አስቀምጡ። ሰውነቱን ካወቀ በኋላ ተነስቶ ሄዶ ወርቁን ከነትርፎ አመጣና ለባለጸጋው ሰጠው። ባለጸጋውም ለሊቀ መላእክት ቅዱስ ቤተክርስቲያን ክርስቲያን ወርቁን መባ አድርጎ ሰጠው። መኖሪያውን በቅዱስ ገብርኤል ቤተ ክርስቲያን አጠገብ አድርጎ እስከ ለተ ሞቱ ድረስ በቅዱስ ገብርኤል ቤተ ክርስቲያን እያገለገለ ኖረ። በረከቱ ከአገልጋዩ ከኔ ከፍቅር ተማርያም ከነ መላ ቤተሰቦቼ ጋር ለዘላለሙ ይጠብቀን፣ አሜን። አራተኛ ምዕራፍ። አማላጅነቱ ለአገልጋዩ ለእኔ ለፍቅር ተማርያም ከነ መላ ቤተሰቦቼ ይደረግልና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው በዚያም ወራት ማርያም ተነስታ ገሊላ ወደ ምትባል ወደ ይሁዳ አገር ሄደች። ከዘካርያስን ቤት በገባች ጊዜ ኤልሳቤት መጸነሷን አወቀችና ለሚፈሩት ሰዎች የሚሰጠውን የእግዚአብሔር ቸርነት እያደነቀች ሰምታ ሰላምታ ሰጠቻት። ይቅርታና ቅንነት ተገናኙ፣ ጽርቅና ሰላም አንድ ሆኑ ብሎ ዳዊት እንደተናገረ በኤልሳቤጥ ማኅፀን ያለው በድንግል ማኅፀን ላለው ሰገደ። ከማኅፀንም ወጥቶ በፊቱ ሊሰብክ ፈለገ፣ ለመውጣትም የማይቻለው ቢሆን ግን፣ ኤልሳቤጥ የማርያምን ቃል በሰማች ጊዜ ጽንሱ በማኅፀኗ ዘለለ ተብሎ በወንጌል እንደተነገረ በትንቢት መንፈስ በእናቱና በእናቱ አንደበት አሰምቶ ተናገረ። በኤልሳቤጥም ላይ መንፈስ ቅዱስ ስለመላይ ጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድነኝ? እነሆ አሁንም የሰላምታሽን ድምፅ በሰማው ጊዜ ከደስታው የተነሳ በማፀኔ ያለው ጽንስ ዘሏልና አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ የማፀንሽን ፍሬ የተባረከ ነው በማለት አሰምታ ተናገር። ዳግመኛም ሁሉን በሀይሉ የሚሸከም እሱን የተሸከምሽው መንፈሳዊት ሆይ በእውነት ለተሸከሚው ተገቢሽ ሆነ፣ ከሰማያትም በላይ ከፍ ከፍ አልሽ። ሰማያት የማይወስኑት የመላእክት ሰራዊት ሊያዩት የማይቻላቸው በማህፀንሽ አድሯል እና በማለት አሰምታ ተናገረች። ድንግልም የማህፀንሽ ፍሬ የተባረከ ነው ያለችውን የኤልሳቤጥን ቃል በሰማች ጊዜ መንፈስ ቅዱስ እንዳደረባት አወቀች። ስለማይመረመረውም ጸጋ የእግዚአብሔር ምስጋና እንዲህ ስትል ጀመረ። ሰውነቴ እግዚአብሔርን ከፍ ከፍ ታደርጓለች፣ ልቤም በጌታዬና በአምላኬ ደስ ይላታል። የባሪያውን ትህትና ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ታላቅ ኃይል አድርጎልኛልና ስሙም ቅዱስ ነው። ይቅርታውም ለሚፈሩት ሰዎች ለልጅ ልጅ ይኖራል። ኃይልን በክንዱ አደረገ፣ ትዕቢተኞችን አዋረደ። ኃይለኞችንም ከዙፋናቸው ገለበጣቸው። ትሑታኑን ግን ከፍ ከፍ አደረጋቸው። የተራቡትን ከበረከቱ አጠገባቸው ባለጠጎችን ግን ባዶቻቸውን ሰደዳቸው። ወዳጁ እስራኤልን በረድኤት ጠበቀው። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ የገባውን ቃል ኪዳን አስቧልና። የአብርሃም ዘር የተባልን እኛ የእግዚአብሔር ቃል ለመቀበል የተዘጋጀንን ስለሆነን በኢየሱስ ክርስቶስ ያመንን እኛን ለትምህርት አጽናን። የአብርሃም በረከቱ በኢየሱስ ክርስቶስ ለአህዛብ ይሰጣቸው ዘንድ በሃይማኖት የመንፈስ ቅዱስ ተስፋ ያገኙ ዘንድ እንደተጻፈ ሁሉ በላያችን ለተጠራ ለእኛም አንድነትን ስጠን። እንደዚሁም በሃይማኖት የአብርሃም ልጅነታችንን በማስመስከር በእግዚአብሔር ዙፋን ፊት ምሕረትን እናገኝ ዘንድ ለዘላለሙ ክብር ምስጋና የሚገባው የመንፈስ ቅዱስ ፈቃዱ ይሁንልን ለዘላለሙ አሜን። አምስተኛ ምዕራፍ በረከቱ አማላጅነቱ ከአገልጋዩ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ ጋር ለዘላለሙ ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ነው። ይህ ተአምር ቅዱስ ገብርኤል ጢሞቴዎስንና የሮሙን ቴዎድሮስን እንደረዳቸው ይናገራል። ቴዎድሮስ የሚባል የሮም ሰው ነበር። ይህም የቅዱስ ከንጉሱ ዘንድ ወሰዱትና ንጉስ ለጣዖት ስገዳለው ያም ቅዱስ ለእግዚአብሔር እንጂ ለጣዖት አልሰግድም ስላለው ጽኑ ቅጣት ይፈጽምበት ዘንድ ለሹሙ አሳልፎ ሰጠው። እግዚአብሔርም ጽናቱንና ትዕግስቱን በተመለከተ ጊዜ መላእክት አለቃ ቅዱስ ገብርኤልን ላከለትና እሱን አድኖ ሹሙን ገደለው። ከዚያም የክርስቶስን ሃይማኖት እየዞረ የሚያስተምርበት መንፈስ ጠንካራ ነጭ አምባ ላይ በፈረስ ሰጠው። በረከቱ በአገልጋዩ ከኔ ከፍቅርተ ማርያም ከነመላ ቤተሰቦች ላይ ለዘላለም ይኑር አሜን። ቅዱስ ገብርኤል ሆይ መንፈሳዊ ፈረስን እንደሰጠ ሰላምታ ለሚገባው ለጦረኛ ቴዎድሮስ ወዳጅ መሬታዊ ስጋዬን ከነፍሴ ጋር ሳማ ጽን ወደ ሰማይ ለመሄድ በተነሳ ጊዜ መንገዴን እየመራ ባለሟልነትን ትሰጠኝ ዘንድ

በሰላም ቅዱስ ገብሬ መላክ ኦግዝት ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ መግዚአብሔር ጸባው ሰላም ለኪ እማ አንስት ተፈሲ ፍስት እግዚአብሔር ክርስቶስ። የሰለስቱ ደቂቅ ጸሎት አንደኛ ምዕራፍ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን እርሱ ምስጉን ነው ለዘላለም፣ ምስጉን ነው የተቀደሰ የጌትነቱም ስም ይክበር ይመስገን። እርሱ ምስጉን ነው በዓለም ሁሉ ልዑል ነው። ቅዱስ በሆነ በጌትነት መቅደስ አንተ የተመሰገንክነ አንተ ምስጉን ለዘላለምም፣ የከበርክነ በኪሩቤል ላይ ሆነ ጥልቆችን የምታይ አንተ የተመሰገንክነ አንተ ምስጉን ለዘላለም፣ ልዑል ነህ በጌትነት ዙፋን ላይ አንተ የተመሰገንክነ አንተ ምስጉን ለዘላለም፣ ብሩክነ ከሰማዮች በላይ ባለው አንተ የተመሰገንከነ አንተ ምስጉን ለዘላለም ክቡር። ሁለተኛ ምዕራፍ። የጌታ ስራዎች ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለምም ልዑል ነው። ሰማዮች እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ መላእክት እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። ከሰማዮች በላይ ያሉ ውሃዎች ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ ኃይላት ሁሉ እግዚአብሔርን ያመሰግኑታል፣ እርሱ ምስጉን ነው ለዘላለም ልኡል ነው። ፀሐይና ጨረቃ እግዚአብሔርን ያመሰግኑታል። እርሱ ምስግኖ ለዘላለም ልኡል ነው። የሰማይን ኮከቦች እግዚአብሔርን ያመሰግኑታል። እርሱ ምስግኖ ለዘላለም ልኡል ነው። ጠልና ዝናብ እግዚአብሔርን ያመሰግኑታል። እርሱ ምስግኖ ለዘላለም ልኡል ነው። ነፋሶች ሁሉ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልኡል ነው። እሳትና ዋእይ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልኡል ነው። ሌሊትና መዓልት እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልኡል ነው። ጤዛና ብርድ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልኡል ነው። ቁርና ውርጭ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልኡል ነው። ብርሃንና ጨለማ እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልኡል ነው። ደጋና ቆላ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። በረዶና ጉም እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። መብረቅና ደመና እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። ምድርና ምድር እግዚአብሔርን ታመሰግነዋለች። እርሱ ምስጉን ነው፣ ለዘላለም ልዑል ነው። ተራሮች እና ኮረብቶች እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። በምድር ውስጥ የሚበቅሉ ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። ጥልቆች እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። ባህሮች እና ፈሳቶች እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። አንበሪና በውሃ ውስጥ የሚመላለስ ፍጥረት ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። የሰማይ ወፎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። አራዊትና እንስሳት ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። የሰው ልጅ ሁሉ እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። እስራኤል እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ ካህናት እግዚአብሔርን ያመሰግኑታል። እርሱ ምስጉን ነው፣ ለዘላለም ልዑል ነው። የጌታ ባሮች እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልዑል ነው። መንፈሶችና የጻድቃን ሰውነቶች እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልዑል ነው። ጻድቃኖች፣ ልባቸውን ትሁት ያደረጉ ሰዎች እግዚአብሔርን ያመሰግኑታል እርሱ ምስጉን ነው፣ ለዘላለም ልዑል ነው።

ምስክርም ለዘላለሙ አሜን። የቅዱስ ገብርኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአቦል መንፈስ ቅዱስ ስም አምኜ ከልዩ ልዩ ድንጋጤና ፍርሃት ድን ዘንድ ይህንን የቅዱስ ገብርኤል ድርሳን እጸልያለሁ። እንዲያልክ መድንሄል፣ እያውታኤል፣ አውካኤል፣ ተርውታኤል፣ ገኤል፣ ዝኤል፣ ቡኤል ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ለመልአኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽንያ ኃይል እንዲሆናት ነው። አቤቱ ለእኔም ለአገልጋይህም ለፍቅር ተማሪያም ከነ መላ ቤተሰቦች እንደዚሁ ኃይልን ጽንሰተ ከመዓልትና ከሌሊት ድንጋጤ አድነኝ፣ አሜን። ከላይ ከሰማይ ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መላኩ ሰላም እልሃለሁ። ጽንሰ ቃልን አስተምሬ የምታሳም መላኩ ሰላም እልሃለሁ። ሰማያዊ ነደ እሳት ጽፈር ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መላኩ ይሰላም እልሃለሁ። ከእደሞት የምታደን መልአኩ ሰላም እልሃለሁ። ያንተን አማላጅነት በማለትን በሌሊቱ ተስፋ ስለምናደርግ ጥበቃ ይለን በነፍስ በስጋም ታደገን የእግዚአብሔር ልዩ ባለሟልነህና ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘ አበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነን ነው